አለ። ለማንኛውም እስኪ ፎቶውን አሳየኝ ምናምን አለ። ፎቶውን አሳየችው። እሱ ነው? አዎ እሱ ነው። አዎ በቃ ሽማግሌ ላክ በየሆን ያላት፣ በቃ ቀጥታ ማለት ነው። እና ከዛ ናሙሽም ደግሞ በቃ ሽማግሌ ላክ አለችው። ሽማግሌ ክቡሬ ለአባቱ ነገርና ሽማግሌ አባቱ ይዞ መጣ ምናምን፣ ሽምግልና ተጠየቀ። ከዛ በኋላ ናሙሽ በነገራችን ላይ የተገናኙት ሶስት ወር ካወሩ በኋላ የተገናኙት ለሰኔ ሚካኤል ለቀለበት ምናምንትን ለማለት ለመነጋገር ማለት ነው። ተገናኙ እና ፍሌቨር ካፌ የሚባል ቦታ ላይ ተገናኙ። ሻይ ቡና እያሉ ነበር ምናምን እና ናሙሽ ስሜቱ ያው የመጀመሪያ ትይዩ የተገናኙበት ቀን ስለነበረ ስሜቱ በቃ ከባድ ማለት ሁለት አይነት ስሜት ነበር የተሰማው። ያው በዛ ስሜት መናወጽ መሀልም ሆኖ ግን በድፍረት በቃ ቀርቦ ያለውን ነገር ተነጋገሩ፣ አወሩ። ምናምን ከዛ በኋላ ያው ያለው ሂደት ቀጠለ ማለት ነው። ምርመራ የሚባለው ፕሮሰስ አካሄዱ። ከዛ በኋላ ቀለበት ምናምን የሚባለውን ተለካች፣ ቀለበቱ ምናምን ተገዛ። ከዛ ምክንያቱም ሽምግልናውም ቀለበቱ ሙሉ አንድ ቀን ነው ሊሆን የታሰበው። ከዛ በኋላ ሽማግሎች ከቡሬ ድረስ መጡ፣ ሽምግልና ተጠየቀ፣ እሽ ተባለ፣ ቀለበት አደረግን፣ ውል ያዝን፣ ምናልን ምናምን ነገር። ከዛ በሚቀጥለው አመት ሰርጋችሁ ይሆናል ብሎ ሽማግሌ ጨረሰ፣ ወሰነ ማለት ነው። ከዛ በኋላ ግን ናሙሽ ስራውን ቀጠለ። በእንደዛ ሁኔታ ውስጥ እያለግን ግን ሶዛራ ለናሙሽ ከማሰብ ወደኋላ አላለችም። በቃ እኔ በጭራሽ ለብቻው እስከ ሰርግ እስከሚደርስ ድረስ ብዬ ለብቻው ልተዋው አልችልም፣ ምግብ እየሰራው ከእሱ ከጎኑ መሆን አለብኝ፣ አብሬው መድከም አለብኝ ምናምን ወደሚል ሀሳብ መጣች። ከዛ በኋላ ያለውን ነገር ወጣ ገባ እያለች ቤተሰብም ጋር እኔም ጋር እየሆነች ምግብ እያበሰለች አይዞህ እያለች ከጎን ሆና ምናምን፣ በቃ እንደዛ መቀጠል ጀመርና ረዥም ጊዜ በዛ ሁኔታ ውስጥ ወደ ሁለት ሶስት አመት አካባቢ አሳለፉ። ከናሙሽ ጋር ማለት ነው። ከዛ በኋላ ያው ናሙሽ ያቺ ቪዲዮ ቤት ከኮፒውን ሸጦ ወደ ባልትና ቀይሮ ምናምን እንደዛ ሲሰራ ከቆየ በኋላ በቃ መጨረሻ ላይ አልሆን ሲለው ናሙሽ ከስራ ቦታ ጋር አብሮ ከመኖር ከማደርጋ ምናምን የምንትና አቆመና ቤት ተከራይቶ ምናምን ያለውን ነገር በቃ ቪዲዮ ቤቱንም ምናምን ባልትናውን ምናምንም በቃ አስረከበ። እንዳሰበው አልሆነለትም ስራው ምናምን አስረካከበና ከዛ በኋላ ናሙሽ ሆቴሎች ላይ ደግሞ ለመስራት ምናምን ወሰነ። ሀገረ ስብከትም እየሄደ መጠየቅ ጀመረ። ከዛ የሶዛራና የናሙሽ ሰርግም በአመቱ ሊሆን አልቻለም። እየተራዘመ እየተራዘመ እየተራዘመ መጣ እና መጨረሻ ላይ ያው ናሙሽ ሆቴሎች ጋር ስራ ለመስራት ወሰነ እና በሪሴፕሽን ዘርፍ አንድ ሶስት ሆቴሎች ላይ ሰራ። በሪሴፕሽን ቬነስ ሆቴል ላይ በመጀመሪያ ደረጃ ሰራ። በሁለተኛ ደረጃ ደግሞ አሲኗራ ሆቴል ሰራ። በሶስተኛ ደረጃ ደግሞ እስካይ ሪዞርት ሰራ። ከዛ በኋላ ናሙሽ የካናዳ እድል አጋጠመውና ወደ ካናዳ ሊሄድ አክሴፕታንስ ሌተር ደረሰው ማለት ነው። እና ሶዛራ አጋጣሚ አስራ ሁለተኛ ክፍል ላይ አልመጣላትምና ሪሜዲያል እየተማረች ነበረ። ሪሜዲያል አልፋ ዲግሪ ለመጀመር ሬዲ ነበረች በዛን ሰዓት። ከዛ ናሙሽ አሚኮ አማራ መገናኛ ብዙሀን ተወዳድሮ አለፈ። ፍሪላንስ ቅጥር ማለት ነው እና በአቦል ዜና ዘርፍ ላይ ነው አለፈ። እና ብዙ ነገሮች ለመሳካት እየሞከሩ ነበረ። ከዛ መጨረሻ ላይ የካናዳ አክሴፕታንስ ሌተር፣ መጨረሻ ላይ ወደ ኤምባሲ ለመግባት ኦንላይን ኤግዛም መውሰድ አለባችሁ የሚባል አዲስ ፖሊሲ መጣና፣ ከዛ በኋላ ሀያ አምስት ጥያቄ በሀያ ደቂቃ ነው የሚሰራው ኦንላይን እና አንድ ጥያቄ ብቻ ነው መሳት የሚገባው የሚል በጣም ከጭራ የቀጠነ ህግ ወጣ። ግን እሱ ሳይሳካ ቀረ። ከሀምሳው ሰላሳ አራት ናሙሻ መጣና እሱም ማለፍ አልቻለም ወደቀ ማለት ነው። ምክንያቱም ሰዎች እንዲቀነሱ ይፈለግ ነበር መሰለኝ። በጣም የከበደ ነገር ነበረ። ብቻ ከግማሽ በላይ ነበር ውጤት ያመጣው። ያም ሆኖ አልተሳካም። የውጭ እድሉ አልተሳካም። ከዛ በኋላ ያለው ነገር በጣም በጣም በጣም አስቸጋሪ ሆነ። ስሜቱ ተቃወሰ። ምናምን ስራ አቁሟል። ኦልሬዲ ከሆቴሎች ምናም ከሆቴል ኢንዱስትሪ ወጧል። ይሄ ያለ ብሎ ስላሰበ አሚኮም ፍሪላንስ ስለሆነ ከስንት አንዴ ነው የሚጠሩ እንጂ ሁሌም አይደለም። አየር ላይ በኋላ ቁጥር ነው ሊከፈሉ የሚችል እንጂ በቋሚነት አልሆነም። እሱም እንዳሰበው አልሆነም። እናናሞሽ በቃ በነገሮች ተስፋ እየቆረጠ መጣ። ከዛ በኋላ ከሱዛራ ጋር በደንብ በቃ ነገሮችን በደንብ አወሩና ያለውን ነገር በቃ ማቆም አለብን እዚህ ጋር የኛ ግንኙነት። ምክንያቱም በጣም በጣም አስቸጋሪ ስሜቶችን ነው ናሙሽ እያስተናገደ ያለው። ማለት ያው ግልጽ ለማድረግ ባያስፈልግም በጣም ማለት በጣም አስቸጋሪ የሆኑ ስሜቶችን እያስተናገደ ስለነበረ በግንኙነታቸውም በአካባቢውም ሁኔታ በየሆነ ባለውም ነገር ላይ እና ከዛ በኋላ ተነጋገሩና አንድ ሌሊት ማለት አንድ ሌሊት ሙሉ በቃ በም ባየተራጩ አውርተው ምናምን ነው ይህን ውሳኔ የወሰኑት እና ከዛ በኋላ በቃ ግንኙነታቸውን ለማቆም ጋብቻውም ሳይፈጸም ነገሮችን ለማቋረጥ ምናምን ተገደዱ ማለት ነው እና ናሙሽና ሶዛራ በዚህ ሁኔታ አቆሙ። ሶዛራም ከዚህ በኋላ እኔ ከአንተ ተለይቼ በቃ መኖር አልችልም፣ በሰላምና በመስማማት ነገሮችን ብናደርግም እኔ ወደ አዲስ አበባ መኖር አዲስ አበባ መኖር ነው የምፈልገው ብላ እሷም ወደ አዲስ አበባ ሄደች። ቤተሰቦቹ አንትታ ናሙሽም በቃ የካናዳውም ነገር አልሆነ፣ ለተስፋ ቆረጠ፣ ልቡ ሁሉ አዘነ፣ ወረድ አስተሳሰቡ ሁሉ ምናምንና ናሙሽም በቃ ባህር ዳር ላይ መኖርን ቀጠለ ማለት ነው። እና ህይወት ይቀጥላል። ከዚህ በኋላ ለሚሆኑት አዲስ ነገሮች ደግሞ በዚህ ታሪክ ላይ የምንቀጥል ይሆናል። አብራችሁን ሆኑ፣ ድጋፋችሁ አይለየን እላለሁ ማለት ነው።